ዝራ ምሽቱ ሙሉ በዛች ጠባብ ቁም ሳጥን ውስጥ መተንፈስ እያቃታት በጨለማ ውስጥ እየታገለ እየተሰቃየችና እየተንክላታች ምሽቷን እንድታሳልፍ ያደረገው ጂያን መጥቶ ጠዋት ላይ በሩን ይከፍትላታል። አልኪንና አያለም ወደ መዝናኛ ቦታ ለመውሰድ እያዘጋጀች ልብሳቸውን እያለበሰች በዚህ አጋጣሚ ድንገት አሻግራ ስትመለከት አዝራ ትንፋሽ አጥሯት በኃይለኛው እያሳለች ከጎኗ ደግሞ ጂሃን ቆሞ ትመለከታለች። አልኪን፣ ውዴ፣ አዝራ የአጎትሽ ሚስት በሽተኛ ሆነን ያወቅሽው? እኔ እንጃ እህቴ፣ አጎቴ ነው አዝራ እመም አለባት መድኃኒት መውሰድ አለባት ሲል ሁሌ የምሰማው። ግን እኮ እህቴ አዝራ ደህና ነች እኮ ምናልባት አዎ ልትሆንም ላትሆኑም ትችላለች። አልኪን እናትሽ በአንቺ ልካር ለምንድን ልብሱ ነው የገዛችው? አለካችሁም እንዴ አልዘጋለኝ እኮ እምቢ አለኝ። ምን አይሆንም። እማዬ እማዬ ገደለችኝ። አልኪን ምን እያረግሽ ነው? አልኪን ምን ተፈጠረ? አልኪን ውዴ እማዬ፣ ለምንድን ነው ግን ሁሉ ጊዜ ኪሎዌን ማወቅ ምትፈልጊው ምን ያደርግልኛል? የእኔ ጣፋጭ ልጅ ለአንቺ ብዬ እኮ ነው አሁን 40 ኪሎ ነሽ። በፍጹም ከዚህ መጨመር የለብሽም። እማዬ እንደዛ ከሆነ እኮ አባዬ የሚገዛልኝን ጣፋጮች፣ ቸኮሌቶች መብላት አልችልም። አያስፈልጉሽም እነሱ። ጤናሽን መጠበቅ አትፈልጊም? ክብደትሽን በፍጹም ከዚህ መጨመር የለብሽም። እማዬ እኔ ግን እኮ መብላት ትፈልጋለሁ። አልኪል ልጄ እሱ አይጠቅምሽም። ጣፋጭ ቸኮሌት ከበላሽ ክብደት ትጨምር ያለሽ ቅርጽሽ ይበላሻል። ይሄ የሚያምሩ ፊትሽም ይበላሽብሻል ቅርጽሽን ለመጠበቅ ደግሞ ጣፋጭ መብላት የለብሽም። ገባሽ ልጄ? ገባኝ እማዬ። አዎ እማዬ እማዬ ትገለኛለች። እማዬ እኮ ከ40 ኪሎ እንዳትበልጪ ብላኛለች። አልኪን ክብደት የሚጨምርሽ እኮ ምንም ችግር የለውም። ደህና ነሽ፣ ምንም የተፈጠረ ነገር የለም። አልፈልግም፣ አልፈልግም። እኔ ክብደት መጨመር እኔ እማዬ እንዳለችኝ ማድረግ ነው የምፈልገው። እነዛ ምግቦችንም ዳግመኛ መብላት አልፈልግም፣ አልፈልግም፣ ምንም አልፈልግም። እናቴ አየሻት እችናት ናት እኔ እናት ካደር እስኪ እናትሽን አሳይኝ። የእናትሽ ፎቶ የለሽም እንዴ? እኔ እኔ ጋ የለኝም የእናቴ ፎቶ እኔ ጋ የለኝም። የእማዬ ጸጉርና የአንቺ ጸጉር ግን እንደሚመሳሰል ታውቂያለሽ? ካደር ትንሿለች፣ አለች ምንድን ነው እንደ እናትሽ ኃይለኛ የምትሆኚው? እማዬ ኃይለኛ ነበረች፣ ልክ እንዳንቺ ተናዳጅ። ስትናድር ደግሞ ጸጉሯን የምትነጭ ኃይለኛ ተናዳጅ እናት ነች። ካድር የእናቷን ፎቶ ለማየት ለመውሰድ ፈልጋ ነገር ግን አያለም መጠየቁ አስፈርቷት ፈራተዋ እያለች በዝምታ ተርፋለች። ሃያል የእናቷን ፎቶ እያየች ቆይታ በመጨረሻም የፎቶ አልበሙን አስቀምጣ እሷ ወደ ክፍሏ ስትሄድ፣ ካድር ግራ ቀኙን እያየች የእናቷን ፎቶ ውስዳ ለማየት ቀስ ብላ ወደ ፎቶ አልበሙ ጋ ሄዳ ከቁመቷ በላይ ትንጠራራለች ትንጠራራለች። በመጨረሻም ግን ፎቶን ስትወስድ ከፎቶ አልበሙ ጋር አብራ ተወርቃለች። በዚች አጋጣሚ የካድር እንጮት የሰማው ሰራት ወደ እሷ ጋር መጥቶ ከወደቀችበት አንስቶ እጇ ላይ ትንሽ ቁስለት ነገር ተፈጥሮባት ነበርና የቁስል ፕላስተር ያደርግላታል ካድር ቆይ ምን ፈልገሽ ነበር ወደዚህ የመጣሽው? ምንም። ካድር ምን ነበር የፈለግሽው? ንገረኝ። የእናትሽን ፎቶ ማየት ፈልገሽ ነበር? ሃያል እያየሽ ነበር፣ እኔም ማየት ፈልጌ ነው። እሽ ማየት ትቻለሽ። ደሞ ስትናደጂ ልክ እንደናትሽ፣ እንደናቴ ፀጉሪ ይነጫለ አደል? አዎ፣ ግን እንዴት አወቅሽ? ማነው የነገረሽ? ንገረኝ፣ ማነው የነገረሽ? ወንድም፣ ወንድሜ ጂያን ነው አይ ሌላኛው ወንድም ሌላኛ ወንድሜ ቆይ አንድ ጊዜ ነይ ፎቶውን ላሳይሽ ይሄኛው ነው አዎ ምን ነው አጠፋው እንዴ መናገር አልነበረብኝም ካደር መሄድ ትችያለሽ ወደ ክፍልሽ ግቢ ጃን በአሁኑ ከፍተኛ ገንዘብ የምናገኝበት ኃይለኛ ስራ ከፊታችን መጥቷል። ምንድነው እሱ? እንደ ባለፈው ነው? አይደለም፣ ይሄኛው ለየት ይላል። ከውጭ የሚመጡ ሁለት ሰዎች አሉ። እነሱን ሞቅ ባለ አቀባበል ተቀብለን ለተወሰኑ ቀናት እዚህ እንዲቆዩ ማድረግ ይኖርብናል። ይህንን የምታደርገው ደግሞ አንተነ። ለተወሰኑ ቀናት እነዚህ ሁለት ግለሰቦችን እናንተ ሆቴል ገብቶ እንዲያርፉ ማድረግ ይኖርባል። ማለት አልገባኝም። ጂያን ስራችንን የረሳ ይመስለኛል ቆይ እነዚህ ሁለት ግለሰቦች ያለምንም ደረሰኝ ማንም ምንም ሳያቅ እኛ ሆቴል ውስጥ እንዲያርፉ ማድረግ ነው ያለብኝ? ያኮ በጣም ከባድ ችግር ነው የሚያመጣብኝ። እነዚህ ሰዎች ምንድን ነው ሰርተው የመጡት? ኬት ነው የመጡት? እዚህ ምንድን ነው የሚሰሩት? ጂያን፣ እኛ ስለ እሱ አይመለከተንም። እኛ ስራችንን ብቻ ነው የምንሰራው። ግን እኮ ይሄ ነገር ከወንድሜ ጋር ከባድ ችግር ውስጥ ነው የሚያስገባኝ። ደግሞ ሰዎቹ ከተያዙ ቀጣይ የሚጠቁሙት እኔን ነው። ጃን ምንም የሚያሳስብ ነገር የለም። ከእነሱ ቀድሞ አንዱ ጓደኛቸው እዚህ እስታንቡል ውስጥ እንደፈለገ እየሆነ ነው። ስለዚህ ምንም የሚያሳስብ ነገር የለም። ቆይ ምን ያክል ጊዜ ነው እዚህ የሚቆዩት? ሁለት ሶስት አራት ቀን ብቻ እንደፈለጉት ይቆያሉ። አንተ ግን ማድረግ ያለብህ ማንም ምንም ሳያቅ፣ ሰዎቹ ምንም አይነት እይታ ውስጥ ሳይገቡ፣ እናንተ ሆቴል እንዲያርፉ ማድረግ ይኖርብሃል። እሺ ግን ጃን በቃ አንተ ማሰብ ያለብህ ስለምታገኘው ገንዘብ ነው እነዚህ ሰዎች ከዚህ በፊት ከኛ ጋር ብዙ ስራ ሰርተዋል ይህን ደግሞ አንሰራም አይሆንም ማለት አንችልም አቤት ወንድሜ ሰራት ምን አልከኝ ጃን ስለ ካደር ያውቃል እንዴ ምን የሚያውቀው ነገር የለም በደንብ አድርጎ ነው የሚያውቀው ምን ምን እያልከኝ ወንድሜ ለጃን የነገርኩህ አንተነ የነገርኩት ነገር የለም። እውነት ምን እላለሁ? እኔ ምንም አልነገርኩትም። ቆይ እንዴት ብሎ ነው ያወቀው? ታዲያ እንዴት ብሎ ነው ያወቀው? አላውቅም ወንድሜ እንዴት ብሎ እንዳወቀ። እኔ ምንም የማውቀው ነገር የለም፣ ግን የተሳሳትክ ይመስለኛል። ጃን ምን የሚያውቀው ነገር የለም፣ ሰራት ወንድሜ። አይሆንም ጃን አታረጉ ወንድሜ ጃን ታስሮ በነበረበት ጊዜ በየሳምንቱ ቤርኪ እስር ቤት እንደምጠይቀ ነግሮኛል። አቶ ስርዓቱ ማነው ወደ ሆስፒታል ባለቤትን እየተደበቀ መጥቶ የሚጠይቀው የሚለውን ለማጣራት የካሜራ ቅጂዎችን አግኝተናል። እነዙትና ለምን ለምን? አይሆንም፣ አይሆንም፣ ወንድሜ እንደዚህ አለ። ወንድሜ እንደዚህ አለ። እሺ ትንሽ ጊዜ ፈልጋለሁ። አስቤ ያለው ነገር አሳውቃለሁ። እስከዛ ግን ሰዎቹ ወደ ሆቴላችን እንዳይመጡ ማድረግ ይኖርባል። ጂያን ንቃ እንጂ እኛ ጊዜ የለንም። ሰዎቹ ብዙ ስራ አለባቸው። ስደውል አድርገ የምለን ነገር ታደርጋለህ። ስርዓት በንዴት እየገነፈነ አይኑ ቀልቶ ፊቱ አብጦ ወደ ጋዝና ሂዶ ሽጉጡን አውጥቶ እሳት ለብሶ እሳት ጎርሶ ወንድሙ ጃንጋ ለመሄድ ወደ መኪና ውስጥ ይገባል። ስርዓት ስርዓት፣ ደግሞ ምን ተፈጠረ? ካድር ወዴ፣ ዛሬ ምን እንደገዛውልሽ ተመልከች። የሚያማምሩ ስጦታዎችን ገዝችልሻለው። አያምሩም? እንደዚህ እህቴ፣ አትፌቻ አለው። ካድር፣ እንደዚህ አያምሩም? እህቴ፣ ምን ነገር የለበትን ነገር ነግር። ያለው ምስጢር ምስጢር አውጥቻለው። ምን እያለች ነው? ካድር፣ ስለምን ምስጢር ነው የምታወሪው? ያጎቴ ስርዓት ወንድም እናቴ ስትናደድ ልክ እንደኔ ፀጉሯን እንደምትነጭ ነግሮኝ ነበር። እኔ ደግሞ እሱን ሳላቅ ለአጎቴ ስርዓት ነገርኩት። አጎቴ ስርዓት በጣም ተናደዋል። በጣም ተናዶብኛል ካደር። አልተናደደብሽም፣ ባንቺ አልተናደደም። ቆይ ይህን የነገረች ማን ነው? የአጎቴ ስርዓት ወንድም ጂያን ነው። አይደለም፣ ሌላኛው ወንድሙ ነው። ጂያን አይደለም። ጂያን ነው ማለት ነው። ቆይ ካድር፣ የት ነው ይህንን የነገረች? የት አግኝቶች ነው? በሀያት ልደት ጊዜ እዛ መናፈሻ ውስጥ እሽ። ደግሞ ምንድን ነው ወንድምን ምን ያክል ለምትወደው፣ እንዴት ምስጢሩ መጠበቅ ያቅትሃል? ምንድን ነው የምትይው? ስለ ምንድን ነው የምታወሪው? ስለ ጋድን ነገርከው ነው? ስርዓት ደውሎ እንደዚህ ያለኝ ነበር። እንዴት እንደዚህ ታስቡኛላችሁ ያላችሁ ኔ። ስርዓት ደውሎ ጠይቆህ ነበር ቆይ ነበር። ምንድን ነው የተፈጠረው? ቆይ ስርሃት አንድ ነገር ሊያደርግ ነው። ቆይ ቆይ ቆይ። አምላኬ፣ ድረስ ሽጉጡ ጋዝ ነው። ምን ስርሃት ሽጉጡን ይዞ ሄደዋል። መሳሪያውን ይዞት ሂደዋል። ስርሃት ጃንን ይገለዋል። ዜናብ፣ የማይመስል ነገር አትናገሪ። እኔ ወንድምን አውቀዋለሁ ደሞ ወንድሙ ላይ አያደርግም፣ ወንድሙ እኮ ነው። ጃን በፍጹም እንደዚህ ያረግም። የሰራትን ፊት አይቼዋለሁ፣ በንዴት ተሞልቷል። ዜነብ የማይመስል ነገር አትናገሪ። ሰራት ወንድሙን ምን ማያረግም። ምን የሚያሳስበች ነገር የለም። እየነገርኩ ለምንድነው ማሰማት? ሰራት የካድር አባት ጃን ብሎ ሱል በንዴት በቁጣ ነው ከቤት የወንድም አድራሻ የት ነው? ራሻውን ንገረኝ። የወንድም ያድራሻ ባህርዱ ርቻው ከሚገኝ አንድ መርክባለ እዛ ላይ ነው የሚኖረው። ዜነብ ይኸውልሽ። ሄሎ ሄሎ፣ ዜነብ እየተረገሙ መኪናን ያዘጋጁ ቶሎ በሉ፣ መኪናን ያዘጋጁ ቶሎ በሉ። ወንድሜ እባክህ ያለፈውን ስህተታችንን ትተን ወደፊት እናሰብ። ባለፈው ህይወታችን እኔም አንተም ጥፋት አጥፍተናል፣ ስለዚህ እሱን መርሳት ይኖርብናል። ኦ እንኳን ደህና መጣ ወንድሜ እና ግባ ወንድሜ ናግባ፣ እንጂ ቆንጆ ምግብ ልሰራልህ እችላለሁ። ናግባና ተቀመጥ። ደግሞ ምን ችግር ተፈጠረ? ምንድን ነው ይዘህብኝ የመጣው? እሺ፣ ሁሉም ይቅርና ምግቡ ላዘጋጅልህ፣ ተቀመጥ። ካድርን አግኝታት ነበር። አቤት? ካድርን አግኝታት አናግራት ነበር። ኦ አንተ ቤት የምትገኘውን ልጅቷን ነው የምትለኝ? አዎ፣ እኔ ቤት የምትገኘውን ትንሿን ልጅ፣ ውዷ ባለቤቴ ቤርኪ ከሌላ ወልዳ ያመጣችው ልጅ፣ እኔ አባቷ ያልንኳት ልጅ። ይገርማል። ይህንን ስሰማ ምንም አልገረመም። ለነገሩ ዝም ብዬ የነደክምኩት የምታውቀውን ታሪክ እየነገርኩ ነበር አደል? ሁሉን ነገር ታቅ ነበር። ማናችንም እኔም ከማወቄም በፊት አንተ ሁሉን ነገር ታቅ ነበር። ምን መሰለ ወንድሜ፣ ተው ዳግመኛ ልትዋሻኝ እንዳትሞክረ። ማን ነች? ከየትንሽ የመጣችው? እንደዛ እንደዚህ፣ በፍጹም እንደዚህ እንድትለኝ አልፈልግም። ከዚህ በላይ በአንተ መሞኘት አልፈልግም። ይበቃል። ይሁልን ምንም ሳትጨምር ሳትቀንስ፣ ሁሉን ነገር ንገረኝ። እውነቱን ንገርኝ ዜነብ። እየተጣደፈች ጃን በነገራት አድራሻ መሰረት ወደ ባህር ዳርቻው ጋር ደርሳለች። ነገር ግን ስርዓትና ጃን የትኛው መርከብ ላይ እንዳሉ ማወቅ ከባድ ነገር ሆኖባት ግራ በመጋባት ዙሪያውን ታማትራለች። እያንዳንዱን መርከብ እየዞረች ትመለከታለች። ይህ ሁሉ ወንድሜ፣ መጀመሪያ ተረጋጋ፣ ተቀመጥና ሁሉ ነገር እነግርሃለሁ። እባክን ተረጋጋና እንነጋገር። ምንድነው የምንነጋገረው? በአንተ ፈጠራ ታሪክ ነው የምነጋገረው፣ ወይስ ከወንድም ሚስት ጋር የሰራውን ስላስጸያፊ ስራ ነው? ምንድን ነው የምትነግረኝ? አሁን ሁሉን ነገር እንድትነግረኝ ፈልጋለሁ ብለኝ አልነበረም እንዴ? ተውኩታ፣ ተውኩት። የአንተን ውሸት ታሪክ መስማት አልፈልግም። ምን እያልክ ነው ወንድሜ? የሁልህን ነገሩን በማይሆን አቅጣጫ እያሰብክ ነው። ንገረኝ እስኪ እንዴት ነበር ማሰብ የነበረብኝ ወንድሜ? መጀመሪያ ብትረጋግ- በቃ ሰራት። ምን እያለክ ነው ከሰራት እሱን ነገር ሲቀርከው፣ ስራ ተው እንጂ ምን እያረግክ ነው? ከዚህ ቀደም ማረግ ነበረብኝ ይሄንን ቢረፍድም ሰዓቱ ነው። ስራ ተው እንጂ እኔ እኮ ነኝ ወንድም እኮ ነኝ። ኦ ወንድሜ፣ የኔ ወንድም፣ ለአመታት አሞኝህኝ አሞኝህኝ። የኔን ዝምታ የኔን ትግስት እንደ ሞኝነት ቆጠርከው። ምንም አይረግም ወንድሜ ምንም ማወቅ አይችልም ብለናው ደል ግን በጣም ተሳስተዋል። ቆይ እስኪ ለጠይቄ እንዴት ደፍሬንን አደረግከው? እንዴት የገዛ የወንድምን ሚስት ስርዓት፣ እሱን ነገር ዝቅ አርግ ወንድሜ። የምታወራው ነገር ስህተት ነው። እባክን ሽጉጡን ዝቅ አድርገው፣ ማወቅ የምትፈልገውን ነገር ሁሉ ልነግርህ አለሁ። ቆይ ምንድን ነው የምትነግረኝ? ከሚስቴ ጋር ምን አይነት ግንኙነት እንደነበራችሁ ልትነግረኝ ነው? ሚስቴን እንደምትወዳት፣ ከእሷ ጋር ግንኙነት እንደነበረ ልትነግረኝ ነው? ስርዓት ስርዓት፣ እባክህን ተው። የማየውን ነገር እያደረግ ነው። ስርዓት፣ በኋላ የሚቆጨኝ ነገር ነው የምታደርገው። የሚቆጨኝማ አንተን ወንድሜ ብዬ አንተ ማመኔ ነው። ስርዓት አዳምጠኝ፣ አንተ የምታስቡ ነገር ሁሉ ልክ አይደለም። ልክ ያልሆነውማ ብርኪ የእኔ እውነተኛ ሚስቴነች ማለቴ ነው። ልክ የሆነው ደግሞ ከድሪ የወንድሜ ልጅ የሆኗ መገኘቷ ነው። ስርዓት እንደዛ ብሎ ነገር የለም፣ እንደዛ አይነት ነገር የለም። ስርዓት ልትገለኝ ከፈለግ ቃታውን ሳብ፣ ግን የሚቆጨኝ ነገር ነው ታደ ሰራ ምንድን ያደረግከው? ሰራት ምንድን ያደረግከው? ሰራት ምንድን የፈጸምከው? ሰላም፣ ሰላም። ውድ የቃና መሳች ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናዳውላችሁ ተወዳጁ ተናፋቂው ምርጡ ድራማ የበደል አበቦች ክፍል ስምንት ይህንን ይመስል ነበር። እንዴት ነበር? ሀሳብ አስተያየቱን አስቀምጡ። በቀጣይ ክፍል ምን ይከሰት ይሆን ጃን ሊሞት ይሁን? ሰራትስ ምን ይሆን? እውነት ሰራት እንዳሰበውና እንደደረሰበት ጃን የካድር አባቱ ነው ይገኛል? ጃንስ የሚሰራው ተንኮልና አዲስ የተሰጠው ትእዛዝን እንዴት አድርጎ ነው የሚፈጽመው? ወንድሙ ሰራት ይደርስበት ይሁን? እነዚህና ሌሎች በርካታ አጓጊ መሳጭ፣ ምርጥ ምርጥ ትዕይንቶች፣ ምርጥ ምርጥ ታሪኮች ከፊት ከፊት ይጠብቁናል። ሁሉንም አብረን በጋራ የምንመለከት ይሆናል። ይህ ተወዳጅ ተናፋቂ ድራማ ግን እያንዳንዱ ክፍል በየሉቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን አዳዲስ ምርጥ ምርጥ ቪዲዮችና ይህንን ተወዳጁን ድራማ የበደል አበቦች ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ቪዲዮቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮቻችንን ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮች በጠቅላላ ቀደም ብለው ወደ እናንተ ጋር ደርሳሉ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ